ጦርነት እስትንፋሱ የሆነው የብልጽግና አገዛዝ አስረኛውን እዝ በማደራጀት ላይ ነው። አዲሱ እዝ ማረፊያው የት ነው? ማን ይመራዋል? ለምን ዓላማስ ተደራጀ? የሚለውን ወሳኝ ወታደራዊ መረጃዎችን በቀዳሚው ዜና ወጃችን ይዘነዋል። በሌላ በኩል ዘመቻ አባናደው በስምንተኛ ቀን ውሎ ውጊያው በርካታ ቀጠናዎችን አዳርሷል። በመቶዎች የሚቆጠሩ ሚሊሻዎች የቀብር ስነስርዓትም ተፈጽመዋል። የፋኖን የውጊያ ጀግንነትና ሰብአዊ ርኅራሄ ያጣመረውን የግንባር መረጃችን ወደ እናንተ እናደርሳለን። የጉዳ ሀገር ገንፎ እያደረ ይፋጃል እንዲሉ የፊታችን ቅዳሜ የሚከበረውን ፖለቲካዊ እሬቻ ለማክበር፣ 275 ሚሊዮን ብር ከግብር ከፋዩ ህዝብ ተነጥቆ ተበጅተዋል። አብዛኛው ወጪ ለባህል አልባሳትና ለሌሎች ወጪዎች መሆኑ አነጋጋሪ ሆነዋል። የአዳነች አበበ ከንቲባ ጽህፈት ቤት የኦሮሞ ባህል ህዳሴን አውጃለሁ በሚለው የኦህዴድ ብልጽግና ፕሮጀክት ምን እየሰራ እንዳለ በዝርዝር እናስቃኛቸዋለን። ከዚህ ቀደም የአስመራውን መንግስት በትጥቅ ትግል ለመጣል የሚታገሉ ኃይሎች ከአዲስ አበባ እስከ ዋሽንግተን በይፋ ያገኙት የብልጽግናው ሹመኛ ሚኒስተር ከአስመራን ውጉልን እስከ ጦር ሜዳ አመቻችነት የሚሰጧቸው አስተያየቶች እያነጋገሩ ነው። ጌታቸው የአብይና የኢሳያስ ጦር ሜዳ አመቻች ሆነው የታዩበትን ርዕሰ ጉዳይ በአፍሪካ ቀን ዜና ትንታኔያችን ይዘነዋል። ሰላም ጤና ስጥለን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የብልጽግናው አገዛዝ አስረኛውን እዝ እያደራጀ መሆኑ ታወቀ። አዲሱ እዝ ከአሰብ እስከ አራት ኪሎ የተዘረጉ የስጋትና የጦርነት ፖሊሲ ማስፈጸሚያ አቅም እንዲሆን ታስቦ በመደራጀት ላይ መሆኑ ምንጮች ጠቁመዋል። የብልጽግናው አገዛዝ በመከላከያ ሰራዊት ውስጥ ወሰርኩት ባለው ሪፎርም አጠቃላይ የእዝ ብዛቱን ዘጠኝ አድርሶት የነበረ ሲሆን በአሁኑ ሰዓት አስረኛው እዝ እያደራጀ ይገኛል። እዙ ኮምቦልቻና ኬሚሴ መካከል ማዕከል ያደረገ እንደሚሆንም የጣቢያችን ወታደራዊ ምንጮች ጠቁመዋል። አዲስ የሚቋቋመው ይኸው እዝ የተመረጠለት ቦታ ከአሰብ እስከ አራት ኪሎ የተዘረጉ የስጋትና የጦርነት ፖሊሲ ማስፈጸሚያ አቅም እንዲሆን ታስቦ ስለመሆኑ መረጃው ያመለክታል። የብልጽግናው አገዛዝ በተለየ ሁኔታ በወሎ ቤተ አማራ በኩል ተጠናክሮ የቀጠለው የፋኖ ማጥቃት አዲሱን እዝ በኮምቦልቻና በኬሚሴ መካከል እንዲደራጅ ገፊ ምክንያት እንደሆነው ተጠቁመዋል። ለጣቢያችን የደረሰው ወታደራዊ መረጃ እንደሚያሳየው አዲሱ እዝ ስያሜው ባይጸድቅም አስረኛ እዝ ተብሎ በመደራጀት ላይ ሲሆን ይህንን እዝ እንዲመሩት ሜጀር ጀኔራል ግዛው ኡማ መመደባቸው ታውቋልኝ። ሜጀር ጀኔራል ግዛው ኡማ በአሁኑ ሰዓት የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሆነው በአማራ ህዝብ ላይ የተከፈተውን የዘር ማጥፋት ዓላማ ያለውን ጦርነት በመምራት ላይ ከሚገኙት የአብይ ታማኝ ጀኔራሎች አንዱ ናቸው። እኔ ጀነራል እንዲመሩት በመደራጀት ላይ የሚገኘው አዲሱ እዝ ከወሎ ወደ ሸዋ ሊሻገር የሚችለውን የፋኖን ማጥቃት ለመመከት ያለመ ሲሆን ከዚያም ሲያልፍ ከአሰብ እስከ አራት ኪሎ የስጋትና የጦርነት ፖሊሲ ማስፈጸሚያ እንደሚሆን ታልሞ በመደራጀት ላይ እንዳለ ተጠቁመዋል። የፋኖ ኃይሎች ቀጠናዊ ትስስር አለመፍጠራቸውን እንደ ድል በመጠቀም ላይ የሚገኘው ብልጽግና በሰሞነኛው የፋኖ የማጥቃት ምዕራፍ ለአዲስ አበባ ወሳኝ መዳረሻ የሆኑት ወሎ ቤት አማራና ሸዋ የዘመቻ ቅንጅት ቢያደርጉ ገዢ ማዕከላት መሆን የሚችሉ ቦታዎች ላይ ብልጽግና አዳዲስ አደረጃጀትና ተጨማሪ ጦር እያሰፈረበት ይገኛል። ይበእንዲህ እንዳለ ዘመቻ ባናደው በስምንተኛ ቀን ውለው ደገር፣ ልጓም፣ ቲርቲራ፣ ተንታ፣ ኮኬት፣ አግሪት፣ ጫት ውሃ ፍላቂትና ገረገራ የውጊያ ቀጠናዎች ሆነው ቀጥለዋል። ባለፉት ቀናት በመቅደላና ተንታ በተካሄደው ውጊያ የሞቱ ከአንድ መቶ በላይ የአካባቢው የሚልሻ አባላት የቀብር ስነ ስርዓትም በመፈጸም ላይ ነው። ይህ ዜና እስከተጠናቀረበት በነበረበት እኩለ ቀን ድረስ የፋኖ ኃይሎች በተቆጣጠሩበት ቦታ እንደየሃይማኖታዊ ስርዓቱ የሚልሻ አባላቱ እንዲቀበሩ ህዝቡን የማስተባበር ስራ እንደሰሩ፣ በአንጻሩ የማይታወቁ ከሌላ አካባቢ የመጡ የአርማብተናና የመከላከያ ሰራዊት አባላት በልዩ የቀብር ስፍራ አስክሬናቸው እንዲያርፍ መደረጉን ጣቢያችን ከግንባር ዘጋቢዎቹ ያገኛል እንደተገኘው መረጃ ያመለክታል። ጌታቸው ረዳ ከአስመራን ውጉልን እስከ ጦር ሜዳ አመቻችነት የሚሰጧቸው አስተያየቶች እያነጋገሩ ነው። ጌታቸው የአብይና የኢሳያስ ጦር ሜዳ አመቻች ሆነው መታየታቸውም ቀጥሏል። የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ከቀድሞው የሮይተርስና ሲኤንኤን ጋዜጠኛ ጂም ስቴንማን ጋር ባደረጉት ቃለምልልስ የአብይና የኢሳያስን ግጭት ከመግለጽ ባለፈ ቀጣይ ጦር ሜዳቸውንም እስከ ማመላከት ደርሰዋል። ከዚህ ቀደም የብልጽግና ሹመኛ ሚኒስተር የአስመራውን መንግስት በትጥቅ ትግል ለመጣል የሚታገለውን ኃይል በይፋ እንዳገኙ ይታወሳል። ጌታቸው የኤርትራ አፋር ብሔራዊ ጉባኤና የብርጌድ ናሀመዱ አመራሮችን በአዲስ አበባና በዋሽንግተን አግኝተ ሁኔታው ያናገሩበት ዋና ጉዳይ የሹመታቸው ዋና ተልእኮ የሆነው የአስመራውን መንግስት መገርሰስን አላማ ያደረገ ነው። ይህንኑ ተልኳቸውን አለም አቀፍ ተደራሽ ለማድረግ ጉዞ ላይ ያሉት ጌታቸው ከጋዜጠኛ ጂም ስቴንማን ጋር ባደረጉት ቃለ ምልልሳቸው ጦር ሜዳ ጠቁመዋል። በብልጽግና የጦርነት ፖሊሲ እየተዋለደ ያለው ድንበር ተሻጋሪ ጦርነት አማራ፣ ትግራይና አፋር ክልልን ድጋሚ ጦር ሜዳ እንደሚያደርግ ከአቶ ጌታቸው ቃለመጠየቅ ላይ መረዳት ተችሏል። አቶ ጌታቸው ባለቃቸው አብይ አህመድ በኩል ያለውን የጦርነት ቅስቀሳ በማስተባበል ኢሳያስና ህዋትን ጦረኛ አድርገዋል። የኢሳያስ መንግስት በሚችለው አቅም ጦርነቱን ከድንበሩ በማራቅ ላይ ይገኛል ያሉት ጌታቸው፣ የህዋት የቀድሞ ጓዶቼ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር በመቀናጀት በድጋሚ በትግራይ ጦርነት ለመቀስቀስ የሚያደርጉትን ሙከራ እስከ መጨረሻው እፋን ለማቸዋለሁ በማለት አቋማቸውን ገልጸዋል። ጌታቸው በዚሁ ቃለ ምልልሳቸው የኢትዮጵያን የወደብ ጉዳይ ማንም ወደደው ወይም ጠላው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዱትም ጠሉት ከ135 ሚሊዮን በላይ የሆነው የኢትዮጵያ ህዝብ የባህር በር ተዘግቶበት መውጫ መግቢያ እየለመነ አይኖርም፣ መኖርም የለበትም ሲሉ ተደምጠዋል። ጌታቸው የኢትዮጵያ ብሔራዊ ጥቅም ሊከበር የሚችለው በአብይ አህመድ ጦረኛ ፖሊሲ ሳይሆን አለም አቀፍ ህግን ባከበረ መልኩ በሰጥቶ መቀበል መርህ መሆኑን ግን አልገለጹም። አብይ ደጋግመው የአለም አቀፍ ህግ ሲሉ ቢደመጥም እንኳን የአለም አቀፍ ህግ የሀገራት ሉዓላዊነት በመቀበል ላይ የተመሰረተ መሆኑን በዘነጋ መልኩ ተደጋጋሚ ወታደራዊ ዛቻዎችን በእርሳቸውና በጄኔራሎቻቸው በኩል መሰማቱ የወደብ አጠቃቀምን በሚመለከት አለም አቀፍ ህጉ የሚለውን የሚጻረር ሆኗል። በሌላ በኩል የዲፕሎማሲ ዘመቻውን ያቀጣጠለው የአስመራው መንግስት በብልጽግና አገዛዝ ትንኮሳ እየተፈጸመብኝ ነው ብለዋል። በውጭ ጉዳይ ሚኒስተሩ ኦስማን ሳላ በኩል የቀረበው አዲስ ክስ የብልጽግና አገዛዝ በባህር በር ስም ተከታታይ ትንኮሳዎች እየፈጸመብን ነው የሚል ነው። ኦስማን ሳልህ ይህንን ክስ ያሰሙት ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጋር በነበረው ምክክር ላይ መሆኑን መረጃዎች ያመላክታሉ። በመድረኩ ላይ የተገኙት ኦስማን ሳልህ የብልጽግናው አገዛዝ በባህር በር ስም ወታደር ይዛቻ መጀመሩን ኤርትራ ለዓለም አቀፍ ማህበረሰብ ስታስታውቅ ቆይታለች። ከዚህ በኋላ ኤርትራ የሚፈጸሙባትን ትንኮሳዎች አትታገስም ሲሉም ተደምጠዋል። ይህን የውጭ ጉዳይ ሚኒስተሩን መልእክት የኤርትራው የማስታወቂያ ሚኒስተር የማነ ገብረ መስቀል በይፋዊ የኤክስ ገጻቸው ላይ ያሰፈሩ የ የአንቶኒዮ ጉተሬዝና የውጭ ጉዳይ ሚኒስተሩ ምክክር የሚያመለክቱ ፎቶዎችን በመያዝ ነው። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ኤርትራ በቀጠናው ሰላምና ደህንነት ላይ እያደረገች ያለውን አዎንታዊ ተሳትፎ አድንቀው የተባበሩት መንግስታት የግዛት አንድነት ሉዓላዊነትና አንድነት መሪዎች ላይ ጠንካራ ቁርጠኝነት እንዳለው አረጋግጠዋል ሲል የማነ ገብረ መስቀል አያይዘው ጠቅሰዋል። ይህም የአስመራው መንግስት የዲፕሎማሲ ውጤት ማሳያ ነው ተብለዋል። በወኪሎቹ በኩል ከተመድ ጉባኤ ጎን ለጎን ከተለያዩ ሀገራት ዲፕሎማቶች ጋር ሲመክር መሰንበቱም ይታወሳል። ከአሜሪካ፣ ከኢራን፣ ከግብጽና ከሱዳን ዲፕሎማቶች ጋር በመምከርም በብልጽግና አገዛዝ ላይ የዲፕሎማሲ ብልጫ ለመያዝ ሩጫ ላይ ሰንብተዋል። እንዲያም ሆኖ በብልጽግና አገዛዝ በኩል እየተዋለደ ያለው ጦርነት ሊፈነዳ ጫፍ የደረሰ ይመስላል። አድማጭ ተመልካቾቻችን ምርጫቸውን ጣና ቲቪ ስለምታደርጉ እናመሰግናለን። የዛሬ መስከረም ሃያ አንድ የእኩለ ቀን መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። የአብይ አህመድ ድብቅ እስር ቤት ተጋለጠ። ከአብይ አህመድ የአምባገነንነት ገጽታዎች አንዱ ድብቅ እስር ቤት እንደሆነ ገፈት ቅማሾችና የሥርዓቱ ተቺዎች ይናገራሉ። የአንድ አምባገነን መሪ የመጀመሪያው ምዕራፍ እስር ቤት መገንባት፣ ለእስር ቤት ግንባታ ከፍተኛ በጀት መያዝ፣ ከመሰረተ ልማት ግንባታ ይልቅ ለጦርነትና ለጦር ካምፕ ግንባታ መዋለንዋይ ፈሰስ ማድረግ ከመገለጫዎቹ ጥቂቶቹ ናቸው። አብይ አህመድና አገዛዛቸው እዚህ ጎራ ውስጥ መሆናቸው በውጤቱ ታይተዋል። ምንም እንኳን ጠቅላይ ሚኒስተሩ ሰባራ ወንበራቸው እስኪደላደል ድረስ ሳናጣራ አናስርም ቢሉም አገዛዛቸው ግን አይደለም አስሮ ከግማሽ ዓመት በላይ አፍኖና አግቶም ለማጣራት ያልቻለ መሆኑ በግልጽ የሚታይ ነው። በጠቅላዩ የስልጣን ዘመን የፍትህ ሂደቱ ፈተና ላይ ወድቋል። በአሁኑ ሰዓት በኢትዮጵያ ውስጥ ያሉ እስር ቤቶች ሲኦልን የሚያስንቁ መሆናቸውን ከታሳሪዎቹ የፍትህ አጣን ተከታታይ ጥያቄዎች መረዳት ይቻላል። የታሰሩበት አድራሻ ሳይታወቅ ታውቆም ቤተሰብ የማይጠይቅባቸው እስር ቤቶች አሉ። ከእነዚያም ውስጥ የአብይ አህመድ ድብቅ እስር ቤት አንዱ መሆኑን ከውስጥ ምንጮች መረዳት ተችለዋል። የአብይ አህመድ ድብቅ እስር ቤቶች በርካታ ቢሆንም ዋነኞቹ ሶስት ናቸው። አንደኛ የሚገኘው በአዲስ አበባ ጦር ኃይሎች አካባቢ ሲሆን ስያሜውም ራሻ ካምፕ የተሰኘ ነው። በዚህ ካምፕ ውስጥ በርካታ ወታደራዊ እና ሲቪል እስረኞች እንደሚገኙ ተመላክተዋል። ቀሪዎቹ አንደኛው በጫካ ፕሮጀክት ውስጥ ሲሆን ሶስተኛው ሰንዳፋ የሚገኝ መሆኑ ተጠቁመዋል። ታሳሪዎቹ ቤተሰብ እንዳይጠይቃቸው እስር ቤቱ በልዩ ጥበቃ እንደሚገኝ ምንጫችን ጠቁመዋል። እንደ ምንጫችን ማብራሪያ ድብቅ እስር ቤቶቹ የሚተዳደሩ ተጠሪነታቸው ለአብይ አህመድ በሆኑ የደህንነትና ወታደራዊ አመራሮች ነው። የእስር ቤቱ ጥበቃ አዛዥ የአብይ አህመድ ታማኝና የቅርብ ሰው የሚባለው ጀኔራል ጀማል ሸሌ መሆናቸውም ታውቋል። ጀኔራሉ በድብቅ እስር ቤት ውስጥ ያለቃቸው አብይ አህመድ ትዕዛዝን በቀጥታ እንደሚፈጽሙ የጠቆሙት ምንጮቻችን ካለ አብይና ጀኔራሉ ፍቃድ በድብቅ እስር ቤቶቹ ሰው እንደሌለ ጠቁመዋል። በአብይ አህመድ ትዕዛዝ ሰጭነት በጀኔራል ጀማል አስፈጻሚነት የሚመራው ድብቅ እስር ቤት የመፈንቅለ መንግስት ተጠርጣሪዎች ደብዛቸው የጠፋበት ስለመሆኑም ምንጮቻችን ጠቁመዋል ይህ በእንዲህ እንዳለ በአዲስ አበባ የፌዴራል ፖሊስ የኦሮሚያ ና አዲስ አበባ የጸጥታ ኃይሎች በአምስቱም መግቢያ በሮች ና ቤት ለቤት የ24 ሰዓት ፍተሻ በማድረግ ላይ ናቸው ፍተሻው የጅምላ ፈሳን የሚጨምር መሆኑ ደግሞ በነዋሪዎች ላይ ስጋትን ፈጥረዋል የብልጽግናው የጸጥታና ደህንነት የጋራ ግብረ ኃይሉ ግምገማ እንደሚያመለክተው በአዲስ አበባ በርካታ ጦር መሳሪያ ቀድሞ ገብተዋል፣ የውጭ ኃይሎች እጃቸው ያለበት የከተማ ነውጥ ይነሳል የሚል ሲሆን፣ ይህ የስጋት ትንተና የወለደው እርምጃ አዲስ አበባና ዙሪያዋን በጸጥታ ኃይሎች የማጠር ስራ ተሰርተዋል። በራሱ በብልጽግና አመራሮች ውስጥ የተፈጠረው አለመተማመንም አብይና የቅርብ ታማኞቻቸው ያሰጋናል ለሚሉ መፈንቅለ መንግስት እንደ ተጨባጭ ስጋት ተቆጥረዋል። በተለይም ተጠናክሮ የቀጠለው የፋኖ ወታደራዊ ድል መሀል ሀገሩን ማነቃቃቱን በአራት ኪሎ ድንጋጤ ፈጥረዋል። ይህን ተከትሎ የፌዴራል የኦሮሚያና አዲስ አበባ የጸጥታ ኃይሎች ሙሉ ስምሪት ወስደው ፌዴራል ፖሊስ የ24 ፍተሻና የጅምላ ፈሳ በማድረግ ላይ ይገኛሉ። የአዳነችና ሽመለስ ፕሮጀክት በአዲስ አበባ አዲስ አበባን በመዋጥ ሂደት ላይ የሚገኘው የኦህዴድ ብልጽግና ፕሮጀክቱን በሁለት አቅጣጫ ለመፈጸም ሩጫ ላይ ነው። አንደኛው በኢሬቻ ፖለቲካ የኦሮሞ ባህል ህዳሴን አውጃለሁ በሚል ፕሮፓጋንዳ መጠመዱ ሲሆን ሁለተኛው የሀሰት ትርክቶችን በመጽሐፍ በመሰነድ ህዝብን ማሳሳት ነው። ለዚሁ አላማ አስፈጻሚዎች ከንቲባ አዳነች አበቤና ሽመልስ አብዲስ መሆናቸው በሰሞነኛው ድግሳቸው በግልጽ ተመላክተዋል። በአዳነች አበቤ የሚመራው የአዲስ አበባ ከተማ መስተዳደር ፖለቲካው የኢሬቻ በዓልን ለሚያከብሩ የመንግስት ሰራተኞች የባህል አልባሳት ወጫቸውን በሀገሪቱ ሀብትና በመንግስት ገንዘብ እንዲሸፈን መወሰኑ ተሰምተዋል። አዳነች በሁሉም ክፍለ ከተሞችና ወረዳዎች የመንግስት ሰራተኞች ለኢሬቻ በዓል የሚያስፈልጋቸውን የአልባሳት ወጪ እንዲሸፈን ማድረጋቸው ታውቋልኝ ለዚህ ፕሮጀክት ማስፈጸሚያ ሲባል 275 ሚሊዮን ብር የሚጠጋ ገንዘብ ለበዓል አልባሳት ወጪ መደረጉን ለጉዳዩ የቀረቡ ምንጮች ሰዎች ጠቁመዋል። የወይዘሮ አዳነሽ አበቤ አስተዳደር በበዓሉ ለሚገኙ የመንግስት ሰራተኞች የባህል አልባሳት ወጪ በአዲስ አበባ ከተማ መስተዳደር እንዲሸፈን ማድረጉ ተገልጸዋል። ከዚህ ጋር ተያይዞ የኦህዴድ ብልጽግና የኦሮሞ ባህል ህዳሴን አውጅ አለው የሚለው እቅዱን በኢሬቻ በዓል ላይ ለማንጸባረቅ በኮሚቴ ደረጃ እንቅስቃሴ በማድረግ ላይ መሆኑን መረጃዎች ያመላክታሉ። በሌላ በኩል ፊንፊኔ የማናት የሚል የታሪክ ሽሚያና የወረራ ይዘት ያላቸው መጽሕፍት መዘጋጀታቸው ታውቋል። መጽሀፍቶች የተጻፉት በነሽ መለስ አብዲስ አስተዳደር 25 ሚሊዮን ብር በጀት ተደርጎ መሆኑን የመረጃ ምንጮቻችን ጠቁመዋል። ጉዳዩ በአገዛዙ ልሳን በሆነው ፋና ቴሌቪዥን በኩል በርካታና በምስል የታጀበ ዘገባ ከሰሞኑ ተሰርቶለት ህዝብ እንዲያዩ ከተደረገ በኋላ ምስሉ ብዙም ሳይቆይ ተነስተዋል። ሀሰተኛ ሰነዶችን በመያዝ የተጻፈው ትርክት ያስተዋወቀው ዘገባ አዲስ አበባን፣ ሸዋን፣ ወሎን እስከማይጨው አምባላጌ ተራሮች ድረስ የኦሮሞ ካርታ አድርጎ ይዞ መውጣቱን መመልከት ተችሏል። እንዲህ አይነቱ ፕሮጀክት ኦሮሚያ የሚል አዲስ ሀገር የማዋለድ ውጥን ስለመሆኑ በትርክት ፈጠራ እስከ ፖለቲካ ጉዟቸው ድረስ ያሉ እውነታዎች አስረጅ ናቸው። ይህንን ተከትሎ የፌዴራል የኦሮሚያና አዲስ አበባ የጸጥታ ኃይሎች ሙሉ ስምሪት ወስደው የ24 ሰዓት ፍተሻና የጅምላ ፈሳ በማድረግ ላይ ይገኛሉ። የጦርነት ፖሊሲ ባለቤቱ የአብይ አህመድ አገዛዝ ኢትዮጵያን በአደገኛ ዕዳ አስይዟል። ሌላኛው የብልጽግና የብድር ድርድርም እያነጋገረ ነው። አይኤምኤፍ በቅርቡ ባወጣው ሪፖርት የሀገሪቱን የብድር ከፍታ በመግለጽ አደገኛ ሁኔታ ላይ መሆኗን አመላክቶ ነበር። ይህ በሆነበት ሁኔታ ጦረኛው ብልጽግና ለተጨማሪ ጦርነት ማስፈጸሚያ ለሌላ ብድር ድርድር ተቀምጠዋል። እየተደራደረ ያለው ከአንድ ቢሊዮን ዶላር ዩሮ ቦንድ እዳያዥ ዓለም አቀፍ ኢንቨስተሮች ጋር በእዳ ሽግሽግ ዙሪያ ሲሆን ድርድሩን የጀመረው በፓሪስ ውስጥ ነው። ኢትዮጵያ በዘመነ ብልጽግና እዳ መጨመር እንጂ እዳ መቀነስ ላይ አይደለችም። እዳ ሳትከፍል ሌላ እዳ በመጨመር ላይ መሆኗ በእጅጉ አሳሳቢ ሆኗል። ባለፈው ዓመት በወረሃ ታህሳስ ኢትዮጵያ የዩሮ ቦንድ እዳዋን ሳትከፍል ከፍል ከቀረች በኋላ የብልጽግናው አገዛዝና ዩሮ ቦንድ ያዥ ኢንቨስተሮች ተገናኝተው የሀገሪቱ ችግር የአጭር ጊዜ የጥሬ ገንዘብ እጥረት ነው ወይስ በረጅም ጊዜ እዳ የመክፈል አቅም ውስንነት ነው በሚለው ጉዳይ ላይ ሳይስማሙ ቆይተው ነበር። ቦንድያዦች የሀገሪቱ ችግር ጊዜ የጥሬ ገንዘብ እጥረት ነው የሚል ድምዳሜ ያላቸው በዚህ አውድ ፓሪስ ላይ የተጀመረው ድርድር በብልጽግናው አገዛዝ እና በአንድ ቢሊዮን ዶላር ዩሮ ቦንድ አበዳሪዎች መካከል መሆኑ የብሉምበርግ ዘገባ አመላክቷል። ዘገባው ድርድሩ ሚስጥራዊ መሆኑን ጠቅሷል። ኢትዮጵያ የዩሮ ቦንድ ብድር ክፍያን ባለመፈጸሟ ሌላኛውን ድርድር ለማድረግ ፈታኝ እንደነበረም ዘገባው አትቷል። የፓሪሱ ድርድር ካልተሳካ የብልጽግናው አገዛዝ ሌሎች ድርድሮችን ለማካሄድ እንደማያስችለውና አበዳሪ አካላት በራቸውን ስለሚዘጉበት በአጣብቂኝ ውስጥ እንደሚገኝ ዘገባው አመላክተዋል። ሀገሪቱን በጦርነት ፖሊሲው እያደቀቀ ከብድር ወደ ብድር በማሻገርና በቀውስ አዙሪት ውስጥ በመንከር የቀጠለው አገዛዝ በዚህ ድርድር ከተሳካለት በቀጣይ በቡድን ሀያ ሀገራት ጂቲወንቲ ኮመን ፍሬምወርክ ስር የዕዳ ማቃለያ ለማግኘት ስለሚደረገው ድርድር ወሳኝ እንደሚሆንለት በዘገባው ተዳስሷል።